አዳመጣችሁ የምትገኙ ደግሞ በጂኤፍ 106 ነጥብ 7 ሬዲዮ ጣቢያ ነው። እንግዲህ በጣም ስለመኪኖች አንዳንድ ሀሳቦችን እያነሳን ነው የምንገኘው። እናንተም በቴክስት በጣም እየሳተፋችሁ ነው። እንደነ ታሪኩ ሰላም፣ እንዴት አደራችሁ? አሁን ለጥያቃችሁ ጥያቄ መልሱ ፍሬን ነው ብሎናል። የቅድሙን መሆኑ ነው፣ ተሳስቷል። ለማንኛውም እሺ፣ ሌላ ጥያቄን ጠይቃቸው ሌላ ጥያቄን ጠይቃቸው። የእሳት አቀጣጣይ ክፍሎች የሚባሉት ከዳሽ እስከ ዳሽ ያሉት ክፍሎች ናቸው። አንድ ከባትሪ እስከ ሞተሊዮ ሁለት ከባትሪ እስከ ዲናሞ ሶስት ከባትሪ እስከ ካንዴላ አራት ከባትሪ እስከ ቦቢና። የእሳት አቀጣጣይ ክፍሎች የሚባሉት ከዳሽ እስከ ዳሽ ያሉት ክፍሎች ናቸው። አንድ የባትሪ ከባትሪ እስከ ሞተሪኖ ሁለት ከባትሪ እስከ ዲናሞ ሶስት ከባትሪ እስከ ካንዴላ አራት ከባትሪ እስከ ቦቢና ይላል። ቀለል ያለ ጥያቄ አይደለም ይሄ። እውቀት ያላቸው ሰዎች ግን ሁላችሁም ተሳተፉ፣ እዚህ እናነብላችኋለን እስቲ ስማችሁን ግን አስቀድሙ። ስማችሁን ካላስቀደማችሁ ለማንበብ አይመቸንም። የምትመልሱት በ0944721272 ላይ ነው። አብርሃም ስዩምን እጅግ አድርገን እናመሰግናለን። አብርሃም ስዩም እንግዲህ የክሪቴክ ኦሪጂናል የሆኑ የሲኖትራክ መለወጮችን ያመጣል። አብርሃም ስዩም እዚህ ያከፋፍላል። አብርሃም ስዩም ደስ የሚለው ደግሞ ከጄኤፍኤም ነው የመጣ ነው ካላችሁት አብርሃም ስዩም ሁለት ፐርሰንት ቅናሽ ያደርግላችኋል። አብርሃም ስዩም ስለዚህ ቀጥታ የሱን ስልክ ነው የተቀመጠው እሱን ስልክ ነግራችኋለሁ ወደ በኋላ ላይ ስለዚህ ሁላችሁም ዝግጁ ሆናችሁ ጠብቁ የክሪቲክ ኦሪጂናል እቃዎችን ወደ ሌሎች ቦታ ላይ ማከፋፈል የምትፈልጉ ሰዎች ካላችሁ ሁም ትችላላችሁ ያንም ማድረግ እጅግ በጣም ቀላል ነው አብርሃም ስዩም ጋር እናንተ የሚጠበቅባችሁ ከጄኤፍኤም ነው የመጣ ማለት ብቻ ነው ሁለት ፐርሰንት ቅናሽ ታገኛላችሁ አብርሃም ስዩም የክሪቲክ ወኪል እጅግ አድርገን እናመሰግናለን እሺ የተወሰኑ ቶሎ ቶሎ ብለን እስቲ ዋጋቸውን በደንብ አድርገን እንንገራቸው እና ደግሞ ቺፖቹንም አቅም ሰናቸው እንሰናበታለን። አሁን እስቲ ወደ ትንሽ ከገመትሽ ደግሞ ከፍ በምንልበት ጊዜ ሌክሰስ ኤሌክስ 600 የሚባል ተሽከርካሪ ያው ሌክሰስ ሲጀመር ስሙም ሌጀሪ ኤክስፖርት ቱ ኢዘ ዩኤስ ነው። አሜሪካ ማርኬት ሰራ ነው። ከላንድ ክሩዘር ጋር የሚመሳሰሉ ናቸው። እሱም ከ45 ሚሊዮን ብር በላይ ነው የሚጠራ ያለው ብቻ ነው። ይገርማል። እኔ እስከ 50 ሚሊዮን እያለ አቃለው በ38 ምናልባት፣ በትሪም ሌቭል የተወሰነ እንትን ሊኖራቸው ይችላል። ግን 45 ሚሊዮን አይከብድም። እንዴት ነው ከባድ አሪፍ ነው። ግን ኖሮ ስታደርገው ግን ደስ ይላል። ደስ ይላል ኖሮ ስታደርገው። እስኪ ሌሎቹንም እንደዚሁ ከዚህ የዛሬ ደግሞ ታስታውሱ ከሆነ ትንሽ ቆየት ትብላል ካዲላክ ስክል የሚባለው ተሽከርካሪ ገብቶ ነበር። አዎ እነሱ እንዲሁም ሁሌ ፕሩፍ የሆነው ተሽከርካሪ ነው የማይበሳው። እነሱ ተሽከርካሪ እንዲሁም ለገበያ ቀርቦ ወደ 43 ሚሊዮን ብር ካዲላክ፣ እንዲሁም የነገስታት እንትን ይመስላል መኪናው። አሁን ለምሳሌ ለትራምፕ፣ ጆ ባይደን የሚነዱት መኪና ነው ካዲላክ። እና ዘቢስት ይባላል አይደል? የእነሱ መኪና እንደዛ ነው። ዘቢስት ይባላል እና መኪናው በእርግጥም ያን ያህል ውድ የሚባል መኪና አይደለም። አንድ ነጥብ አምስት ሚሊዮን ዶላር ነው የሚፈጀው ከሌሎቹ አንጻር ከ28 ሚሊዮን ዶላር ከሚሸጡት አንጻር ዝቅተኛ ነው፣ ግን ሴፍቲው በቃ የመጨረሻ የዓለም ጥግ ሴፍቲ ያለው መኪና ነው። ለሴፍቲ የሚወጣው ወጪ አይተሃል፣ በጣም በጣም ትንሽ ነው ማለት ነው። አዎ ለሴፍቲ ብዙ ጊዜ እነሱ መኪኖችም በመንግስት ፈንድ ስለሆነ እንዲሰሩ የሚደረገው ይመስለኛል። የአሜሪካ መንግስት ብቻ ነው ይመስለኛል እነሱ መኪኖችን መግዛት የሚችለው። ስለዚህ በዛኛው አቅም ፈንድ ስለሚደረግላቸው ፕሮዳክሽን ኮስቱ ስለሚቀንስላቸው ሽያጩ ላይ ትንሽ የመቀነስ ነገር አለ። አዎ ኢትዮጵያ ውስጥ ግን የነገስታት የሚነዱት ዶክተር አብይ ምናልባት እኔ የማውቀው ሌክሰስ እንደሚነዳ ነው። አዎ እነሱ ሜርሴዲስም ቫኖችም አይቼ ነበረ። ግን ወደ ኋላ ደግሞ መለስ ብለን ብናየ በተለይ አንድ ዓፄ ኃይለ ስላሴ በጣም በቃ በኢትዮጵያ አውቶሞቲቭ ኢንዱስትሪ ላይ እስካሁን ድረስ ምንኮራባቸው ተሽከርካሪዎችን ያላቸው ሰው ያለ ይመስለኛል። ለምሳሌ አሁን ብዙዎቻቸው ሮልስ ሮይሶቹ ምናምን ምናም እናውቃቸዋለን። ነገር ግን ሜርሴዲስ 600 ፑልመን የሚባል ተሽከርካሪ አለ። ይህ እንግዲህ ከዚህ በፊት መጀመሪያ አካባቢ ዶክተር አብይ በሚያሳዩበት ጊዜ መኪኖቹን ሊሞዚኑ ማለት ነው፣ የመርሴዲስ ሊሞዚን ነው እና እሱ መኪና በ1960ዎቹ ለገበያ በሚቀርበት ጊዜ በዓለማችን አንደኛ ውዱ ተሽከርካሪ ነበር። ተሽከርካሪዎች እንግዲህ በአሁኑ ሰዓት በጣም አሪፍ ኮንዲሽን ላይ ያለው እስከ ሰባ መቶ ሺህ የአሜሪካን ዶላር ነው፣ በጨረታ እየሸጡ ያሉት በጣም ብዙ ነው። ሰባ መቶ ሺህ የአሜሪካን ዶላር። እነሱም ለጥገናም ቀላል የሚባሉ አይደለም። ሌሎች መኪኖች ላይ ጥገና ይህን ያል ይህን ያል እንላለን። ነገር ግን መኪኖቹ ሙሉ ለሙሉ በሃይድሮሊክ የሚሰራ መስታወታቸው መውጫ መውረጃው ወንበሩ ደግሞ ኤሌክትሪካል ነበሩ። ይሄም ፓወር ነበሩ በተን ተጨነን ነበር እናስተካክላቸው። አስቡ እንግዲህ ያ ያ ወጪያቸው በጣም ከባድ ነው፣ ለአንድ ስዊች ለማስተካከል። ከዚህ ፊት ታዋቂው የአውቶሞቲቭ ጆርናሊስት ግለሰብ ጄሌ ነው የሚባለው የራሱን መኪና ለማሳደስ ለስዊች መስታወቷን ማወጫ መረጃ አንድ ሺህ አምስት መቶ ዶላር ነው የከፈለው። ለአንዷ አንድ መኪና ገዛ ማለት ነው። እንግዲህ ወደ ርካሾቹ ስንመጣ አንድ መኪና ይዞ ሄደ ይዞ ሄደ ለዛች ለበተኗ ብቻ ለበተኗ ብቻ በጣም ይገርም ነው። እንግዲህ እንደዚህ እንደዚህ እያለ ብዙዎቹን ማየት እንችላለን። አዎ እነዚህ እነ ሜይባክ የሚባለው ተሽከርካሪ ኢትዮጵያ ውስጥ እስካሁን እኔ አንድ ነው ያየሁት። አዎ ተሽከርካሪ አሁን ዋጋው ራሱ ወደ ሀገር ውስጥ በሚገባበት ጊዜ አሜሪካ ውስጥ እና ላምበርጊኒ ይቀንሱ ነበር። አዎ እሱ ወደ ሀገር ሲገባ በሚሊዮኖች አሜሪካን ዶላር ነው የሚሸጠው። በጣም አስገራሚ መኪና ናቸው። በጣም ብዙ መኪኖች አሉ። በእርግጥ በጣም ኤክስትሪም የወጡ ደግሞ በጣም ውድ የሚባሉም ደግሞ አሉ። እንደው ከሀገራችን አንጻር ስላየነው ነው እንጂ በጣም ውድ የሚባሉ ብዙ መኪኖች አሉ። እስቲ አሁን ረከስ ያሉትን እናያቸው ወይስ ብዙ ሰው እየጠበቀ ያለ ይመስለኛል። ግን ረከስ ያለ ስንል ከአዲሶቹ ነው አዲስ ገበያ ውስጥ ከምናገኛቸው ዜሮ ዜሮ ልንገዛቸው ከምንችላቸው ነው። ያ እሱ ነው፣ ዩዝድ አይደለም። ምክንያቱም ዩዝድ ከሆነ ከዚህ በታች እንደሆነ ሁሉም ሰው ማሰብ አለበት። ቅድም አንድ አድማጫችን አብርሃም ይመስለኛል፣ አብርሃም የተባለ አድማጫችን ኢትዮጵያ ውስጥ ርካሽ የሚባል መኪና አለ። እንዲ ያለውን ነገር እስኪ እንገምግመው። የመጀመሪያው እንደው በርካሽ ደረጃ በቃ ነምበር ዋን የምትባለው በአለም አቀፍ ደረጃ ትባላለች መኪናዋ ውሊንግ ሚኒ ኢቪ ያጣጣለ ብዙ ጊዜ ሰርተናል መኪና እቺ መኪና ሚኒ ኢቪ ናት። እንደ ስሟ አነስተኛ የምትባል ናት። ዳይሜንሽኗ በጣም ትንሽ ነው። ቶፕ ስፒዷ መቶ ኪሎ ሜትር ፐር ሀውር ነው። ያው ስፒድ ሲባል መቶ ኪሎ ሜትር ካላት አሁን ጥሩ የሚባል ነው። መቶ ኪሎ ሜትር ከተጓዘች ሬን ዊል ድራይቭ ናት። ሌላኛው ደግሞ የባትሪ ካፓሲቲዋን ምናልባት ቅድም ስትናገር ከነበረው አንጻር ካየ ነው ወደ 92 ኪሎዋት ሀውር ነው በጣም ነው እንግዲህ አንዳንድ ሃይብሪድ ተሽከርካሪዎች ራሱ ያላቸው እንደ ማለት ነው። በቃ ሃይብሪዶች ላይ የሚገጠመውን ነው። ምናልባት ትሪም ሌብል ስላላቸው ደግሞ ልዩነት ስላላቸው ከዘጠኝ ነጥብ ሁለት እስከ አስራ ሶስት ነጥብ ስምንት ኪሎዋት ሀውር አካባቢ እንግዲህ፣ እነዚህ መኪኖች እንትን ይላሉ። በዋጋ ደረጃ ስንመጣ ግን ማዝራው ዚጋ ነው አንድ ሚሊዮን አራት መቶ ሺህ አካባቢ ስትጠራ ነበረ። እንግዲህ አስቡ እነዚህ ተሽከርካሪዎች እንግዲህ አራት ሰው የሚጭን ባለ ሁለት በር ተሽከርካሪዎች ናቸው ያላቸው ወሪ በጣም ትንሽ የሚባል ነው። ከኋላ የሚቀመጥ ሰው ሪቪው ላይ እንደምንለው ሌግሩም ላይ ሄድሩም ላይ ትንሽ የሚጠብ ነገር ናቸው። እንደዛ መሆኑ ዋጋቸው እንግዲህ አይቀመስም። በጣም እኮ ይገርማል ስልህ ከሚሰጡት አገልግሎት አንጻር ተመጣጣኝ የሆነ ዋጋ የላቸው። ዞሮ ዞሮ ቅድም አብርሽ ያለው ትክክለኛ ሀሳብ ነው። ሌላኛው መኪና ብላቫል ኢኪው ይባላል። ብላቫል ኢኪው ዳሜንሽን እንኳን ብንደው ረዝመቱ 3390 አካባቢ ነው። ወርዱን ስታየው 1650 ነው። በጣም ጠባብ ናት። እንደውም ይሻላል፣ ከቡድንክ ይሻላል። የተወሰነ የተሻለ ነገር አለው። ባትሪውም የተሻለ ነው። ወደ 29 ኪሎዋት አወር ነው ይላል ስፔሲፊኬሽኑ፣ እንደዛ ይላል። ዋጋው ጋር ስንመጣ 1.6 ሚሊዮን ብር ነው። እንግዲህ 1.6 ሚሊዮን ብር እንግዲህ ትንሽ ያው ምንድነው እነዚህ መገዛታቸው ብቻ አይደለም ግዢ ላይ ብቻ ሳይሆን ምን ያህል ጊዜ ያገለግላል? የሚጠቀሙት ባትሪ ምንድን ነው? እነዚህ እነዚህ ነገሮችም ታሳቢ መደረግ አለበት። ብዙ ሰው አነ ስድ ስላለ ቀጥታ መግዛቱ ወይ መተው ምናም ሳይሆን የትኛው ነው የሚለውን ነገር በዚህም አንድ ሰው እንደውም የገለጸው አገላለጽ በጣም ተመችቶኛል። እነዚህ መኪኖች ተጠቀመና እነዚህ እኮ ማለት ምጣድ ማለቶች ናቸዋል። ወዲያው ነው የሚግሉታል። አዎ ምንድን ነው የቻይና ማርጌ፣ እነዚህ አብዛኞቹ ለቻይና ገበያ ዳለ ነው የሚመረቱት እና ለሌላን ሀገር ቴምፕሬቸር ያማከለ ነው ወይ? ከዚህ በፊት ሌሎች ኔታ ላይ አይተናል። በቴምፕሬቸር ምክንያት ዋጋ ቻርጃቸው ይቀነሰ እንደዛ ሆኗል። እነዚህ ላይ ሲመጣ ደግሞ ምን ሊሆን እንደሚችል ምክንያቱ ታሳቢ ማድረግ አለብን። ለምን ያህል ጊዜ ያገለግላሉ የሚለው ነገር እኛም ሪቪው ስንሰራ አንዳንድ መረጃዎች ለማገላበጥ ሞክረን ነበረ። ለምን ያህል ግልጽ የሆነ መረጃ ልናገኝ አልቻለም። አይገኝም። ምናልባት ይሄ ቻይና ማርኬት ላይ ያለው ሜድ ኢን ቻይና ዶት ኮም የሚለው አሉ። እዛ ላይ ምናልባት ለሽያጭ ሲቀርቡ እዛ ላይ የተወሰነ ነገር ይነሳል። ስለዚህ መኪኖቹ ኖርማሊ መኪኖቹ ያላቸው ይዘትና የሚሰጡት አገልግሎት ከሚወጣባቸው ዋጋ አንጻር ተመጣጣኝ አይደለም ተመጣጣኝ አይደለም። ይህንን ስንል ያው ግዙም አትግዙም እያለን አይደለም። እዚህ ላይ ህብረተሰቡ እንዲረዳ የምንፈልገው ግዙም አትግዙም ሳይሆን ያለውን ነገር በደንብ ማሰብ አለብን። ሰው በስንት መከራ እንደሚያመጠ የገንዘብ ይታወቃል። ኢትዮጵያ ውስጥ አለ። እነዚህ ነገሮችን ከመግዛታቸው በፊት በደንብ ማየት ይኖርብናል። መኪና መሆኑን ብቻ የሚያይ ሰው መኪና ያዘ መባሉን ብቻ የሚያይ ሰው አለ። ስለዚህ አሁን ዘጠኝ ኪሎዋት ሀውር ማለት በጣም በጣም ዘመን ውስጥ በጣም ትንሽ ነው። በጣም ትንሽ ነው። ለሀገራችን ሁኔታ ደግሞ እኛ በጣም የምንፈልገው ነገር ምንድን ነው? ሬንጅ ነው። ያው ለምን ቻርጅንግ ቦታዎች የሉም? ስለዚህ ቢያንስ የምንገዛው መኪና ሬንጁ ሰፋ ማለት አለበት። አዎ። ስለዚህ ሬንጁ ሰፋ ካላለ ያው መንገድ ለሄደ ውሃ ጠጡኝ እንደምትለው በየሰው ቤት እየገባ አንድ ቻርጅ ላርክ ማጣው ነው። አዎ። ከዚህ በተጨማሪ መታሰብ ያለበት ነገር የትኛው መኪና ባትሪ ብቻ ሳይሆን ቻርጅ የመቀበል አቅሙ ራሱ ሊሚትድ ነው። ይሄ ነገር ሊታወቅ ይገባል። ምክንያቱም ትክክል፣ እንደፈለግን ሁሌ ቻርጅ የምናደርገው አይደለም። እስከ አብዛኞቹ 3300 ጊዜ ቻርጅ መደረግ አለበት። ትንሽ ካፓሲቲ ካለው ደግሞ ያንን ነገር ቶሎ ነው መንደርስበት። ባትሪ መቀየር ብቻ ሳይሆን ተጨማሪ ሌላም ወጪ ያስወጣል። ስለዚህ በተቻለ መጠን ከፍ ያለ ሬንጃ ባትሪ ፓካቸው ተለቅ ያሉ ተለቅ ያለ ኪሎ ሜትር መጓዝ እንጂ ሸካሪዎች ቢሆኑ ይመረጣል፣ በጣም ይመረጣል። እሺ ሶስተኛ ደረጃ የሰጠሁት ዶንግ ፊንግ ናኖ ቦክስ ነው። ሁለታችንም ሪቪው ሰርተናል። ቀድመህኝ አንተ ከአመት በፊት ሰርተው ነበር፣ ይኪላ እንደገቡ ነበር የሰራ ነው። እዚህ ሀገር ውስጥ የሚያስመጣቸው ካምፓኒን ኮንታክት አድርጌ ለመስራት ሞክሬ ነበር። ያላቸው ነገሮች እስካሁን ካወራናቸው ትንሽ ይሻላሉ። ምክንያቱም ቻይና ማርኬት ላይ ያላቸው ተቀባይነት፣ ከዛ በተጨማሪ ደግሞ እንደምታውቀው ሳይዛቸውም በጣም ጸድ ነው። ሳይዝ ብቻ ሳይሆን ሪባጅ ተደርገው ነው የሚመጡት። ሪባጅ ያረጋቸው ማን ነው? ብና ሬኖልድ ናቸው። ሬኖልድ እንግዲህ ሀገር ውስጥም አለው፣ ስፔፋርት አስመጪ። እነሱ ምሁሩ የተሻለ ያረጋቸዋል። ምክንያቱም ስፔፋርት አስመጪ አላቸው። ውጭ ሀገር ላይ የነበራቸውን ኤክስፔሪንስንም ሰርች ብታደረግ ታገኛለ። ምን አይነት ነገር ነበራቸው የትኛው ስሙ የትኛው የሚሉት ነገሮች እነሱ ነገሮች ለማየትም ትንሽ ቀለል ብሎ ወዲያው እንደገባ ነበረ ሪቪ የሰራ ነው አሁን ሪቪ ሰርተናል ይህ መኪና ምናልባት አሁን ላይ ከአንድ ነጥብ ስምንት እስከ ሁለት ሚሊየን እየተጠራ ነው የሚገኘው ከሌሎቹ አንጻር እንደው ስንመለከተው ሬንጁ ከ300 እስከ 350 ኪሎ ሜትር ይመስለኛል ሬንጁ በአንድ ጊዜ ቻርጅ የሚሄደው ስለዚህ ይህ መኪና ምናልባትም ቻርጅ ለማድረግ ደግሞ ከሶስት ሰዓት እስከ ስድስት ሰዓት አካባቢ ሪቪው ላይ ዛ ስፔሲፊኬሽን ላይ አይቻለሁ። በጣም ትንሽ ነው። ሶስት ሰዓት ከተባለ አሪፍ ነው። ስለዚህ ይሄ መኪና ሁለት ሚሊዮን አካባቢ ያው አሁን ላይ እየተጠራ ነው። ዝቅተኛ ከሚባሉት ውስጥ ነው። ሌላኛው አራተኛ ላይ የምጠቅስላቸው አሁን ላይ እንደ ጉድ የኤሌክትሪክ ቪዝ ስልንሉ ይችላል በየቦታው ልክ እንደ ድንቢጥ ብቅ ብቅ ብቅ የሚሉት መኪኖች ቻንጋን ኢስታር እነዚህ ተሽከርካሪዎች እንደውም በቅርብ ጊዜ ነው በጣም ዋጋቸው የናረው። ማስተውለ ከሆነ አዎ፣ ምንም ምስጢር የለም። አሁን ላይ እኮ ሁለት ነጥብ ሶስት ድረስ በባንክ ሲሆን እኮ አራት አምስትም ድረስ እየተጠራ ነው። የዛሬ ዓመት እኮ የምናስታውስ ከሆነ ወደ አንድ ነጥብ ስድስት ራሱ ሲሸጡ እኛም መሪጉ ሰርተናል። አንድ ነጥብ እኛ በተለይ በየሳምንቱን የመኪና ገበያ ይዘን ስለምንቀርብ እዛ ላይ በየጊዜው ያለውን ነገር እናየዋለን እና እነዚህ መኪኖች አንድ ነጥብ ስድስት አንድ ነጥብ ሰባት አንድ ነጥብ ስምንት እንደዛ ነበሩ። ከዛ ከሆነ ጊዜ በኋላ ተፈላጊነታቸው በጣም የጨመረ ሲመጣ እስከ ሁለት ሚሊዮን ሁለት መቶ ሺ ዛሬ ሳምንት እንግዲህ አሁን ሶስት መቶ ሺ ገብቷል። እውነቴን እኮ ነው። አንዳንዴ የገበያ ሁኔታ ግራ ነው የሚያጋባ ይሄ ምንድን ነው የሚያሳየው? ምንድን ነው ገበያው? ተፈላጊነታቸው ነው። በተለይ ለራይዳ አገልግሎት በጣም ሰው የሚፈልጋቸው ናቸው። ሬንጃቸውም ሶስት መቶ አምስት ኪሎ ሜትር ነው። ሶስት መቶ አምስት ኪሎ ሜትር ሰማንያውን እንኳን ቀን አምሳ እንደው ሄደህ ቤትህ ይመልሳል። እዛው ከተማ ውስጥ ከከተማ ወጣለው ልክ ደግሞ ሌላ ጉዳይ ሊፈጠር ይችላል ስላላቸው ሪጅኤን ብሬክ ናቸው። ሪጅኤን ብሬክ ስላለ ለከተማ ውስጥ አገልግሎት፣ እንደምታውቁት የእኛ አገር መንገዱ እንዳለ ክራውድድ ነው። ከአንድ ሰዓት በኋላ ያለው ሪፔር ስለሚያደርጉ ጥሩ ናቸው። በጣም አሪፍ ነው። ብዙ ሰዎች እነሱ መኪኖች እየመረጠ ነው። ሌላኛው ቢዋይዲ ሴጉል ነው። በጣም በጣም ብዙ ሰው እየወደዱ ያለው መኪና ነው። መኪና ለምንድን ነው ግን ያላቸው ባትሪያቸው አስተማማኝ ነው የሚል ነገር አለ። ምክንያቱም ቢዋይዲ እንደምናውቅ ወይንኮም በተለይ ከዚህ እንደገቡ ተፈላጊነት ነበራቸው። እስከ 2.9 ሁላ ተሸጠዋል እንደገቡ ከፍላጎት አንጻር የገቡት ትንሽ ስለነበሩ በኋላ ላይ እስከ ሁለት ነጥብ አንድም ወርደው ነበር። መኪኖቹ ላይ ችግር ተገኝቶ ሳይሆን ቀጥታ የመኪኖቹ ተፈላጊነት እየጨመረ በብዛት እየገባ እየገባ ስለነበረ የመቀነስ ነገር ነበሩ። ነገር ግን መኪኖቹ በጣም ጥሩ ናቸው። ያላቸው ሬንጅ ጥሩ የሚባል ነው ያላቸው ፊቸርም አንዳንዶቹ እንዲሁም ከሦስት ነጥብ ምናምን ሚሊዮን ከሚሸጡ የነዳጅ መኪኖች የተሻለ ፊቸር ፊቸር ያለው ስክሪን ውስጥ ያለው እኔ አሁን በየትኛው በነዳጅ መኪና የትኛው ላይ ነው ፓወር ሲት ያለው? በተጨማሪ ግን እሱ ከፊቸሩ በተጨማሪ አብዛኛው ገዥ የሚጠይቀው ጥንጋ አገልግሎት የመስጠት የባትሪው አቅም ምን ያህል ነው? ባትሪ አቅማቸው እንግዲህ በአንድ ጊዜ ቻርጅ ሶስት መቶም አራት መቶም ይሄዱ አሉ። በተለይ ደግሞ ሞይንኮ ማስመጣት ከጀመረ በኋላ የሰው ፍላጎት በጣም ጨምሯል። ከዛ ያቺ ዜና ሁላችንም ሰርተናት ነበረ። ሰው የሚፈልገው አስተማማኝነት ነው። ግን ያው ያ ነገር ስለነበረ ሰው ቀጥታ ሺፍት ነው ያደረገው። አቅም ያላቸው ሰዎች ያው የመጀመሪያ ምርጫቸው እሱ ነው። ከዛ በኋላ እነ ቻም ጋር ምናምን እያሉ ይሄዳሉ። እና በተለይ ለራይድ አገልግሎት ጥሩ ይመስለኛል አራት መቶ ኪሎ ሜትር በጣም 405 ኪሎ ሜትር አለ። በነገራችን ላይ ይሄ በ305 ኪሎ ሜትር ሀገር ውስጥ ራሱ ያለ አይመስለኝም ነበር እና አለ እያልከኝ ነበር። አዎ 300 ኪሎ ሜትሮችም ገብተዋል በብዛት። ያው ተፈላጊነቱ 400 ስለሚበዛ በብዛት 400 ገባ እንጂ አብረው ነው የገቡት እኩል ነው የገቡት። የገቡ ሰሞን አቆም ነበር ኖርማሊ፣ ግን በኋላ ላይ እየጠፉ መጡ ከገበያ ያኛው አራት መቶ አምስቱ ትንሽ ዶሚኒት እያደረገ ያኛው ዶሚኔት አደረጋቸው። ከዛ በኋላ ግን አሁንም ያው ሰው አማራጭ ነው የፈልገው። ሁሉም ሰው አቅም እኩል አይደለም እና በሶስት መቶ ኪሎ ሜትር በከን ሌሎቹ አንጻር አስተማማኝነቱ ከተማመነበት እዛ ወደዛ ነገር የማሰብ ወደዛ የመግባት ሀሳብ አለው። በጣም አሪፍ። እስቲ አድማጮቻችን የእናንተን አስተያየት ይዘን ለስንብት ተመልሰን እንመጣለን። አሁን ምን እናደርግ? አንድ ሙዚቃ ወይም ማስታወቂያ ሰምተን ማስጠንቀቂያ ሰምተን ለምጣስር ብቻ ሊቻለችን ስለዚህ እንደዛ አድርገን እንመለሳለን። እንቋጨው እና ቢዋይዲ ላይ እንዳልከው ከባትሪ አስተማማኝነት ጋር አንጻር በተለይ ቢዋይዲ ራሱ የተነሳበት መነሻው ራሱ ካምፓኒው ባትሪ በማምረት ስለሆነ የባትሪው ነገር አይነሳም። በቃ ቢዋይዲ ላይ የተለያዩ ካር ብራንዶች ራሱ ከቢዋይዲ የብሌድ ባትሪ እየወሰዱ የራሳቸው መኪና ላይ ይገጥማሉ፣ እና ያ ነገር በጣም ሰውን ኢንተረስት አድርጎታል። ዋጋው ግን አሁን ላይ 35ቱ 2 ሚሊዮን 600 ሺ ብር እየተባለ ነው። እየተባለ እንግዲህ እነዚህ መኪኖች ተፈላጊነታቸው ትንሽ ከ400 ያህል ባህል 2 ሚሊዮን 500 ሺ 600 ሺ ይህን ያህል ሬንጃቸው በዚህ በሚል ብንይዘው፣ ምክንያቱም ከቦታ ቦታ ያለው ነገር በጣም ይለያያል ነው የኢትዮጵያ መኪና ገበያ በጣም የሚታወቅ ነው። በዚህ እና እነዚህ መኪኖች ያው ያላቸው ተቀባይነትም ከአንድ አራት መቶ ባይሆንም ሶስት መቶ ግን ከነ ኢስታር ጋር ሊወዳደሩ የሚችሉ ናቸው። እንግዲህ እንዲሁም ሀሳብ አስተያየታቸውን ይንገሩ። ስታር ላይ አሁን እዚህ ማንበብ አልቻልኩኝም፣ ስለዚህ በሲስተም ችግር ምክንያት ነው። ምን ታደርጋላችሁ? ቴክስቱን ይላኩትና በኋላ ላይ አይት ለማድረግ ሞክረን ሪቪው ላይም ይሄን ሀሳብ ካለ ሀሳባቸውን ዩቲ ቻናላችን ላይ እናያለን። ዩቲ ቻናላችን ላይ ስለምንጭ ነው አዶኒያስ ካር ሪቪው ጆርናሊስት ጎሳ ብለው ሰርች ያደርጉና እዛ ላይ የፈለጉታችንም ላይ ያገኙታል። የዛሬውን ፕሮግራም ዛሬ እንጭነዋለን። ዞሮ ዞሮ ግን 305ቱ 2 ሚሊዮን ከ2 ሚሊዮን 500 ሺህ እስከ 600 ሺ አካባቢ የተጠራ ነው። 405ቱ ጥሷአለ። ኦልሬዲ በጣም ተፈላጊነት አላቸው። በተለይ ከ2025 የሚባለው ነገር 2025 ሞዴሉ ከ2024ቱ አንዳንድ የተለያዩ ነገሮችን ይዞ መጥቷል። በተጨማሪ ግን ብሶ ፎከስ እያደረገ ያለው እንደሚታወቀው ባትሪ ኤክስፓየር ዴቱ ከ8 እስከ 12 ዓመት ነው ይባላል። 2025 ያን የሚቆጥረው ደግሞ መኪናው ከተመረተበት ዓመተ ምህረት ነው፣ እኛ ከያዝነው ሳይሆን ከተመረተበት ነው። ስለዚህ 2025 ሞዴሉ ገና አዲስ ስለሆነ ተፈላጊነቱም የጨመረ የጨመረ ሄዷል። አይ ምስቱ ነው አይደለ 2.9 ድረስ ይጠሩታል። ከቦታ ቦታ ያላት ልዩነት ቢሆን ዞሮ ዞሮ ሄደው ለመግዛት ሲያስቡ እንግዲህ ተከራክረው መሆን አለበት። እንደ ማንኛውም ንግድ ተከራክራችሁ ግዙ። ፊክስድ የሚባል ዋጋ የለም። የመኪና ገበያ ላይ ፊክስድ የለም። በተለይ በካሽ የሚገዛ ሰው ከሆነ አማራጮች አሉት። ከዚህ በተጨማሪ ግን በደንብ ልብ እንዲሉ የምንፈልገው ነገር የትኛውም መኪና ቢዋይዲ ብቻ አይደለም፣ የትኛውም መኪና ላይ ትሪም ሌቪሎች አላቸው የሚባሉ ኦፕሽኖች ሻጩ አለው የሚለውን ኦፕሽን አሳየን ይበሉ። ፉል ኦፕሽን ነው ሲባል ፉል ኦፕሽን ምንድን ነው የሚያካትተው? ምክንያቱም በኋላ ላይ ልንሸጠው ስንል እነዛ ነገሮች ካላሟላ ፉል ኦፕሽን ነው ብለን ዋጋ ሊቀነስ ይችላል። በተለይ ትሪም ሌቭል ላይ ሰው የሚያውቃት አይመስለኝም። ለምሳሌ ቢዋይዲ 305 ላይ ሁለት አይነት ሶስት አይነት ትሪም ሌቭል ነው ያለው። አንደኛው ፍላይንግ የሚባለው በ405 ኪሎ ሜትር የሚጓዘው እሱ ኦድሮ በቃ እሱ ችግር የለው። ሁለት ግን መኪኖች አሉ። አዎ መሀል ላይ አራት መቶ ሆኖ ራሱ ፍላይንግ ላይ ሲሆን፣ ለምሳሌ አሁን ወንበራቸው ኤሌክትሪካል ይሆናል ማኑዋልም ይሆናል። ፍላይንግ ላይ በምናይበት ጊዜ ፉል ኦፕሽን ናቸው። ፉል ኦፕሽንስ በምንልበት ጊዜ ኤሌክትሪካል ወንበሮች አሏቸው፣ አጀሰብን የምናደርገው በኤሌክትሪክ ነው። ከዛ በጨማሪ የቸርኪ እንደዚህ አይተን ከምንለይባቸው ነገሮች መካከል ቸርኪያቸው ራሱ የፍላይንግና ዝቅ ያሉ ትሪም ሌቭሎች ተመሳሳይ አይደለም። የብረት ቸርኬ የሚጠቀማለ ከአሉሚኒየም ቸርኬ ፍላይንግ ላይ አለ። እነዚህ እነዚህ ነገሮች ሳናስተውል መቶ ሺ ለመቶ ሺ ብር ቀነሰልን ብለን ብንገዛ በኋላ ያው እኛ ሀገር ላይ መኪናን አሴት ነው ብለናል። እንደ ኢንቨስትመንት ነው ይዛ ነው መንሸጠው ነገር ስለሆነ ደግሞ በተለይ ኤሌክትሪክ መኪና ሲሆን ምንም ጥርጥር ባድ የሆነ ጥንቃቄ ተደርጎ ከባለሙያ ጋር መደረግ አለበት። ሰው ሳያማክሩ እንዲሁ እንዲ በዘፈቀደ እንግዲህ ሄዶ አንዳንዴ ብር ያለው ሰው ይቸኩላል ይባላል መኪና ለመግዛት። ሁሌ የሚባለው አለ፣ ለመኪና ለመግዛት ስትወስኑ ነው አቸኩሉ ነው። አማራጭ አለ። ብዙ አማራጭ አለ። በተለይ የዩቲዩብ ቻናል ላይ በቅርብ ጊዜ መኪና ሰው ለመግዛት ሲያስብ ማድረግ ያለበትን ነገር ጠቅሼ ነበር እና ከነዛ ውስጥ አንዱ ይሄ ነው። መቸኮል የለብህም ከቦታ ቦታ ያለውን ነገር በደንብ አጣርተህ ከባለሙያ ጋር መግዛት በጣም ጥሩ ነው። ዞሮ ዞሮ ግን አዶኒያስን ታገኙታላችሁ። ዩቲዩብ ቻናሉ አለ። አዶኒያስ ካር ሪቪው ይላል።